አውጥቶታል ጳጳሱ መግለጫ አውጥቷል። ኡስታዙ መግለጫ አውጥቷል። ፓስተሩ መግለጫ አውጥቷል። በእውነት በመላ ኢትዮጵያን በእንደዚህ በአንድ መንፈስና ልብ የሚወደዱ ብቸኛ ማለት የሚቻል ወደ ደረጃ ላይ ነው ያለ ብቸኛ ማለት የሚቻል በት ሁኔታ ላይ ነው ያለ ነው እና እጅግ በጣም የሚያስደስት ነው። በህይወቱ ሳለ መልካም ምትናገር ከአፈ ማርጦ በሚል የሚል ከሆነ ፍሬው ኖረህም ፍሬው አበባ ነው ሙትህም ፍሬው አበባ ነው እና በእውነቱ በጣም የሚያስደስት ነው። በጣም የሚያስደስት ነው። ከኖር አይቆር እንደዚህ ለሌሎቻቸው ምሳሌ የሚሆን ነው። እውነቱን ለመነጋገር ሃጂ ዑመር ኢድሪስ ከሃይማኖታቸው አልፎ የሌላን ሰው፣ የሌላን ሃይማኖት አባቶች፣ የሌላን ሃይማኖት ህዝቦች ሙእመናን ልብ መግዛት ማለት በጣም ትልቅ ስጦታ ነው። በገንዛ ሃይማኖታቸው መወዳድ ቀታቸው ስንት ሃይማኖት ሰዎች አላቸው። በገንዛ ሃይማኖታቸው ስትሰደቡ ስትሞለጩ የምትለው አልኮ በኦርቶዶክስ የኦርቶዶክስ አባት ሆኖ ሲሰደቡ ሲሞለጩ ምንም የማይመስላቸው አጠጣኝ በለ አሸክመኝ እያለ ስድብ ሲጠጡ የሚሉ ካሉ ምንም የማይመስላቸው የማይደነገጡ የማይፈሩም የማያፍርም አለ። እንደዚሁም በፕሮቴስታንትም ሱደባቸው መርቃቸው ደንቶ የሌላቸው ከገንዘብ በስተቆር ሀሳብ የሌላቸው ካሉ ከው በሙስሊምም እንደዚህ እኛ አባት ግን እንኳን የገንዘብ ሃይማኖታቸው አለ ድንበር ተሻጋሪ ተፎቃሪ ሀጂ ሙፍቴ ድንበር ተሻጋሪ ተፎቃሪ ናቸው። ሃይማኖት አልጎደበም ኦርቶዶክስን አስለቀሱት፣ ጳጳስን አስለቀሱ፣ ፓትርያርክ አቡነ ማትያስ ቶራንትና አለቀሱ። ዶምባን ያለቀሱት ለምን? የሚወደድ ስብዕና ስለሉ በግድ ተወዳጅ አለ። እና አንዳንድ በሳቸው ሞት የተደሰተ አንዳንድ ሙስሊሞችን አይቻለሁ። ምን ሆናችሁ ነው? ምን ሆናችሁ ነው? ስልጣን ሽኩቻ እንዳትል ስልጣን ከሄደ ጊዜ ነው። በምን ምክንያት ነው ምትጠላቸው? እስቲ እንደ ሰሊት ታዘበኛል። እናንተ ወደ ስልጣን ተፍተፍ የምትሉ ከሆነ ነገ ወደ ስልጣን ስትመጡ እሳቸው ላይ የጮከናችሁ እሳቸው ላይ እንደዚህ አረመኔ የሆናቸው ሌላ ሰው ላይ ምን ልትሆኑ እና በልክ ሆኖ እሺ በልክ ሰው ይታዘባቸዋል። ሌላ አልፎ ሀጅ ሰው እንኳን ይታዘባቸዋል። አጅ ሙፍቲ የሚሰደቡ የሚጠሉ አይደለም። ስልጣኑን ትተዋል። እንደገና ከስልጣኑ አልፎ ምድርንም አለምንም ትተው ሄደዋል። እንደ አንዳንድ ሰዎች ፍርሃታችሁ፣ ድንጋጣችሁ፣ ጥላቻችሁ ለኮት የለ ሰው ይታዘባቸዋል። እንደ ስልጣን ላይ ቢሆን ኖሮ የስልጣን ነገር አሻኩቶ ይባላል ጎንዘብ ላይ ጎንዘብ ነገር አሻክቶ ይባላል። እሳቸው በህይወቱ እያል እንኳን ድሩቅ ብለው እንጨት መስለው እንደዛ በጾም በጸሎት በለቅሰው በለቅሶ የሚኖሩ አባት ከናቸው። ዛሬ ስንቱ አብጦ አብጦ መኪናው መሸከም ማ ቪኤቱ የሚንቀጠቀጥበት ደረጃ ላይ ደርሷል እኮ ሃይማኖት ሰዎች እየተባለ እኮ አብዛኞቹ እኮ መኪና ገብተ ቁጭ ሲል ቪኤት ዘጭ የሚያደርጉ ሆነ አለ። እሳቸው ግን እንጨት መስለው ደርቀው በጾም በጸሎት በለቅሰ አለቅሳሉ። ሌሊት ሙሉ ነው ለዚች አገር ማለቅሳሉ እና ድምፃዊ ቴዲ አፍሮም በሆነ ትልቅ ዋርካ የሆነ አባት አገሩ የሚያስተዋርቆ የሚያሽማግሎ ደገኛ አባት ነው ያጣነው ብለዋል። እውነቱ ህወሓት መግለጫ አላጣች እንዲ ሰያ ሰሞኑን በውስጡ ችግሯ እየተብሰከሰከች ስለሆነ እንጂ ህወሓት መግለጫ ታወጣልሽ ሆኔ። ምክንያቱም አገር ይታዘባችኋላ አይቶ አይቶ እንዳላየ ብታልፎ አገር ይታዘባቸዋል። በእርግጥ ደግ የሚናገር ሰው አስተዋራቂ ተቆጪ ሰው አይወደድም። በዛ ምክንያት ሊሆን ይችላል እና በጣም ነው የተደሰትኩት። ትልቅ በቃ ሲኖሩም አስተምረው ሞቱ ሲሞቱም አስተምረው ነው ይጎር ሞታቸው እንኳን አጎር አስተማር በቱትና ስትኖር ሰውን ስትወድ ምን ያህል እንደምትከበር ነው ያየ ነው። በእሳቸው ከንዶ በታቸው እርካሽ ነገር እርኩስ ሀሳብ አይወጡ እርኩስ ቃላት አይወጡ፣ ንጹህ ናቸው። እኔ ምን አይነት ሰው እንደሆነ ያለቅ እውነት አለቀሰ መኖክሲዮን አስለቀሱት፣ ሼኩን አስለቀሱት፣ ጳጳስን አስለቀሰ፣ ኡስታዝን አስለቀስት፣ ፓስተሮን አስለቀስት፣ እናቶች አባቶችን አስለቀሰ። ልብ የሚሰብር ፍቅር፣ እንዴ ለመወደድ እኮ ዛሬ ፖለቲከኛችን ፖለቲከኞቻችን እኮ የማይዋጥጡት የለም። ከውስጥም ከውጭ ህዝብ እንዲወድ የሚያስወድድ ስራ መስራት ነው እንጂ ህዝብ እንዲወድ ቃላት መምረጥ ትርጉም የለው ዛሬ ነው። ዝነኞቻችን የሃይማኖት ሰዎቻችን ለመወደድ ነው የሚንተፋተፉት። የሚያስወድድ ስራ ከመስራት ይልቅ ህዝብ በምን ለማለለው ልቡ በምን ልኮርክረ ልኮርክረ ሳይሆን የሚያስወድድ ስራ መስራት ነው። ሀጂ ዑመር ይሄ ነው። እስቲ እቺ ንጉግራቸው እኮ መጥፎ ነች መርዝ ነች የሚል እስቲ አምጣ፣ እስቲ የለም የለም። እኔ አመጣላለሁ ከራሴ ሃይማኖት ጳጳሰች እንደ ጦር ልብ የሚወጋ ንግግር የተናገሩትን አመጣልሀለሁ። ከፈለግ ከራስህ ሃይማኖት ሰዎች ዘረኝነትን ገንዘብ ወዳድነቱን አመጣልሀለሁ፣ ከራስህ ሰዎች። ከእሳቸው ግን ምንም አታወጣም። እስኪ ልብ አለው እኔ ሁለት ሞታ ሶስት ሞታ ሺር ቀጣለሁ። ሀጂ ዑመር ዱሬስ መርዝ የሆነ ቃል፣ ብሔር ገንዘብ ወዳድነት የሆነ ቃል፣ ጥላቻ የሆነ ቃል ካፋቸው ወጣ አንዲት ቃል የለም። በዚህ ነው ምን፣ በምክንያት ነው እኮ ሰው የሚወዳጀር እንጂ ለኦርቶዶክስ ወንጌሉን አስተምረለት፣ ለጴንጤ ወንጌልን አስተምረለት። አይደለም አይደርሱም፣ ሰው ጋር አይደርሱም። አየህ፣ ክብር ያሉ ድርብብ ያለ ትልቅ አባት ስለሆነ ነው። ትልቅ ለመሆኑ እንሞክር፣ ትልቅ ለመሆን እንሞክር። ትልቅ የሚያደርገን ነገር እናቱርክ ፍቅርን እናስቀድም። ሃይማኖት ዝም ብሎ ወጮ በርካ አይደለም፣ ማወጮ በርካ አይደለም። ሃይማኖት ሃይማኖት እኮ ማወዛገብካ አይደለም። ሃይማኖት እኮ ግርግርካ አይደለም። ተሞልከት አንዳንድ ሰው ሲሞትም ይሰብካል። አየህ እንድትቀና ብዙ እኮ ቀንተዋል። እውነቱን ለመነጋገር ከሁሉም ሃይማኖት ያላቸው ሰዎች እውነቱን ለመነጋገር ቀንታቸዋል። ያስቀናል። መኖርም ያስቀናል፣ መሞትም ያስቀናል። በክብር መኖር እንዴት አገር ከን ሄዱ ነው። ጫካ ያለ ታጣቂ መሮ መግለጫ በጣም ትልቅ ልብ ስብራት ነው አለ። ከተማ ያለ መንግስትም፣ አይ በጣም ልብ የሚሰብር ነው አለ። ዘፋኝም በጣም ልብ ይሰብራል አለ። ዘማሪም በጣም ልብ ይሰብራል አለ። ኖካዴው ተማሪ፣ አስተማሪ፣ ሚኒስትሩ ሁሉ ነው ስለሚገባቸው ጮክ ብሎ የሚናገር ሰው አይደሉም። ልወደድ ባይ አይደለም። የሚያሸረግደው አይደለም። በሃይማኖታቸው ጦለቅ ያለ እውቀት ያላቸው ናቸው። ይሄ ያስቀናቸው አላቸው። ምን ታደርጉ ፍቅር እዛ ገበያ ከቻይና ተዋስመጣ? ምን ታደረጋለ ፍቅር። ኢምፖርት ኤክስፖርት የሚደረግ ነገር አይደለም። ፍቅር በሰው ልብ ውስጥ የሚሰርግ ነው። በሰው ልብ መስሮቅ በፈጣሪ ዘንድም የተወደደ ነው። ሰው የወደደው ሰው ያከበረው ሰው ያፈቀረው እኮ እግዚአብሔር አይጦለው እግዚአብሔር አይጦለው። ስለዚህ ያለ ሃይማኖቱ ልዩነት ምናልባት ከዚህ በላይ ሊያገለግሉን ይችሉ ነበር። በእርግጥ ዕድሜያቸውም ደክማል። ኢትዮጵያ ውስጥ አቃላችን መንፈሳዊ የሚባለው ዓለም እጅግ በጣም ሽኩቻ የበዛበት ውስጥ ውስጥ ያለ ሴራ የበዛበት መንፈሳዊነት ኢትዮጵያ ውስጥ ፎታኝ ነውነት ነው ነገራቸው ፎታኝ ነገር ነው እና በዛ ሁሉ ውስጥ ብዙውን ነገር እያሸነፉ የመጡ እየታገሱ ልበ ሙሉ አስተዋይ ሰው ናቸው። ምንም የትኛውም ሃይማኖት ሽኩቻ አለ እያየን አይደለም እን ኢትዮጵያ ኦርቶዶክስ ቤተክርስቲያን በገንዛ ልጆቻ ምን ያህል ፈተና እንደ ዞረ ሰባት እናውቃለን። እንደዚሁ በሙስሊሙም፣ እንደዚሁ በፕሮቴስታንቱ በየጊዜው እየሰማን እና ሃይማኖት አባት መሆን ማለት በጣም ከባድ ነው። ኢትዮጵያ ውስጥ ብዙ ውስብስብ ውስብስብ ውስብስብ ጉዳዮች ያሉበት ነው። ይህን ሁሉ ተሸክመ ነው የቆይት። ትንሽ ያሳዘነኝ ምንድ ወደ መጨረሻ ልባቸው አዝኖ ስብር ብለው ግልል ብለው ገለል ብለው ከሁሉ ገለል ብለው ነው የኖሩት። ያሳዝናል፣ ያሳዝናል እና በእውነቱ እንዲህ ያለው ፍቅር ለማግኘት ብዙ መታደል ይጠይቃል። መመረጥም ይጠይቃል። ገና በእናትህ ሆድ እያለ መመረጥ ይጠይቃል። ይሄ በሸብረብ የሚገኝ አይደለም። በገንዘብ ሃይማኖታቸው መመናን የተጠመዱ ብዙ ሃይማኖት አለ። በእኛ ሃይማኖት አሉ ኮ አንድ አንድ ጳጳስ እንደ ተጠመዱ ሌት ተቀን መመን የሚጠዘጥዛቸው እኮ አሉ። ምንም የማይመስላቸው በለኝ በቃ በለኝ ብለው የሚኖር እሳቸው፣ ግን ድንበር ተሻግረው፣ ድንበር ተሻግረው፣ ካቶሊኩን ድንበር ተሻግረው፣ ኦርቶዶክሱን ድንበር ተሻግረው ፕሮቴስታንት ሁሉ እንዲወዳቸው ያደረጉት አንድ አንደበታቸው ጣፋጭ ስለሆነ ነው። ከአንደበታቸው ሞርት ስለማይወጣ እና አስለቅሰዋል። በእውነቱ ሁሉን ያስለቀሱት ትራንትና አቡነ ማቲያስ ያለቀሱት እንባ ብዙዎችን ያሳዘነ እንደ ወንዱም ናቸው። ስትጠጋቸው ልባቸው የሚወደድ የሚከበር የሚፎቀር ናቸው እና የአቡነ ማቲያስ እንባ በጣም የሚያስደንቅ ነበረ። የአቡነ እዛ ውስጥ ያሉ ሌሎች ጳጳሳትም ውስጣዞችም ሀጃችም ሚኒስትሮችም አስለቀሰ አስለቀሰ። ወታደር ሚኒስትሩም አስለቀሰ ጳጳሱንም ኡስታዝንም አስለቀሰ። ዘፋኝንም ዘማሪን አስለቀሰ። በጣም ተወዳጅ አባት ናቸው እና ሌሎቻችስ ይኮርክራችስ ይሄ ይሰማችስ ልዋችስ ይግባስ። ድንድና አትበል እንደ ብረት አጠንክሮ ስ ወናታቸ እንደዚህ ቀናይነት ሊኖራቸው ይገባና ልትቀኑ የሚገባ የሚያስቀና ልብ የነበራቸው አባት ናቸው። ለሁሉም ለሁላችን እንደዚህ ያለ ንጹሕ ልብ ያድለን። ንጹሕ ልብ ያድለን። ቱራንትና በቀብራቸው ዕለት ሰው